ክቡር አቶ ሀጂ አወል አርባ፣ የአፋር ክልል ርዕሰ መስተዳድር፣ ክብርት ዋና አፈ ጉባኤ፣ ክብርት ወይዘሮ ጫልቱ ሳኒ የከተማና መሰረተ ልማት ሚኒስትር፣ የተከበራችሁ የክልልና የፌዴራል አመራሮች፣ ስቴት ሚኒስትሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ ከፌዴራል ከክልልና ከከተማ አስተዳደሮች የመጣችሁ የአስረኛው የኢትዮጵያ ከተሞች ፎረም ተሳታፊዎች እና ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉ በማስቀደም በአፋር ክልል በሰመራ ሱልጣን አሊሚራህ ሐንፍሬ ኤርፖርት በደረስንበት በትናንትናው ዕለት የደመቀ አቀባበል ላደረጉልን የክልሉ መንግስት ፕሬዚደንት፣ ክብርት አፈ ጉባኤ አጠቃላይ አፋር ክልል አመራር፣ የሰመራና ሎጊያ ከተማ ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ላደረጋችሁልን ሞቅ ደመቅ ያለ አቀባበል ምስጋናዬን ማቅረብ እፈልጋለሁ። አፋር በተለምዶ የምድር ድሮኖች እንላቸዋለን። አፋር ምንጊዜም የኢትዮጵያ ድንበር ጠባቂ፣ የኢትዮጵያ ታሪክ ምንጭ፣ የኢትዮጵያ ኩራት የሆነ ሕዝብ ነው። ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት አይቻልም። የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያዎችና የብልጽግና ማዕከላት አድርጎ ነው። በብልጽግና ማሳያነታቸው በከተሞች የምናካሄደው ፖለቲካዊ ማህበራዊ እና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲችል እንደ ሰርቶ ማሳያ ያገለግላሉ። በሌላ በኩል ደግሞ እነርሱ ራሳቸው የብልጽግና ማዕከላት በመሆን የብዝሃ ዘርፍ ኢንዱስትሪ ማበቢያ ቦታዎች ይደረጋሉ። ኢትዮጵያ በኢንዱስትሪ በኩል ወደ ብልጽግና የምታደርገውን ጉዞ ቀንበሩን ከሚሸከሙ ተቋሞቻችን አንዱና ዋነኞቹ ከተሞቻችን ናቸው። ለዚህ ደግሞ ግልጽ ራዕይ፣ ግልጽ ሳቤና ግልጽ ስትራቴጂ አለን። በሀገራችን ዋና ከተማ በአዲስ አበባ የተጀመረው ከተሞችን ለብልጽግና ጉዞ የማመቻቸት እንቅስቃሴ ዛሬ ወደ አነስተኛ የገጠር ከተሞች እየደረሰ ነው። የገጠር ኮሪደር ዋና ዓላማውም ገጠሩን በአስተዳደር በመሠረተ ልማትና በክትመት ስርዓት በማስተሳሰር ወደ ከተማነት ማሳደግ ነው። የዘንድሮ አስረኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል አክብረነዋል። ለኢትዮጵያ ልህቀት ስንል በመሰረተ ልማት በመልካም አስተዳደርና አገልግሎት አሰጣጥ በዲጂታል መሬትን በተገቢው መንገድ በማስተዳደር ገቢን በኢኮኖሚ ልክ በመሰብሰብ የህዝብን ጥያቄዎች በመመለስ ህብረ ብሔራዊ አንድነትን በማስፈን ገዢ የወል ትርክትን በማጽናት ኢንዱስትሪ እና ቱሪዝምን በማሳለጥ የሌማት ትሩፋትን በማስፋፋት ዳህተኮር ስራዎችን ባህል በማድረግ ወዘተ ኢትዮጵያን የላቀ ደረጃ ላይ ማድረስ ማለት ነው። ይህንን ትወጣላችሁ ብዬ አስባለሁ። ክቡራትና ክቡራን አስረኛውን የከተሞች ፎረም ስናጠናቅቅ በከተሞቻችን ትኩረት ልናደርግባቸው የሚገቡ አራት ነገሮችን ማንሳት የግድ ይለኛል። የመጀመሪያው በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ይህንን ችግር ለማቃለል የሚያስችሉና የተለያዩ አማራጮችን የያዙ ፕሮግራሞችን ነድፈን በሁሉም ከተሞቻችን የተለያዩ የቤት ፕሮግራሞች እየተከናወኑ ይገኛሉ። የቤት ልማት መርሃ ግብሩ በአነስተኛ የኑሮ ደረጃ ላይ ያሉ የከተማ ነዋሪዎችን ጭምር የቤት ባለቤት ወይም ደግሞ በአነስተኛ ዋጋ የቤት ተከራይ ሊያደርግ የሚችል መሆን አለበት። ይህንን ፕሮግራም የከተማ አመራሮች ቀን ተሌት በመከታተልና የሚያጋጥሙንን ችግሮች በመፍታት ማሳካት ይገባቸዋል። ሁለተኛው የጽዳትና አረንጓዴ ልማት ጉዳይ ነው። ከተሞችን ከጽዳትና አረንጓዴ ልማት ውጭ ማሰብ ፀሐይን ከሙቀትና ከብርሃን ውጭ እንደ ማሰብ ይቆጠራል። የከተማው ሕዝብ ጽዳትን ባህሉ እንዲያደርግ መስራት ይገባናል። የደረቅና የፈሳሽ ቆሻሻ አወጋገድ ስርዓት እንዲኖረውና መልሶ መጠቀምን ግምት ውስጥ ያስገባ ፕሮጀክት መንደፍ ይጠበቃል። ህጻናት ከልጅነታቸው ጀምሮ ጽዳትና ዛፍ መትከል የህይወታቸው አንድ አካል አድርገው ማደግ ይገባቸዋል። ሶስተኛው በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋህድ የየ አካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። አራተኛው ወጣቶቻችን በቴክኒክና ሙያ ትምህርት ቤት ገብተው እንዲማሩ የአምስት ሚሊዮን ኮደር አይነት ፕሮግራሞችን እንዲያጠናቅቁ በማድረግ መካከለኛ ባለሙያዎችን በብዛት የመፍጠር ስራችንን ማቀላጠፍ ነው። በአጠቃላይ ከተሞቻችን የብልጽግና ተምሳሌቶችና ማዕከላት እንዲሆኑ በሚያደርጉ ተግባራት ላይ ትኩረት እናድርግ። በ11ኛው ፎረም ስንገናኝ በዚህ ረገድ የተጓዝነውን ርቀት እንገመግማለን። በመጨረሻም ረጅም ጉዞ በማድረግ በዚህ ዝግጅት የተሳተፋችሁና ለዝግጅቱ ድምቀት፣ ስኬታማነት የሚጠበቅባችሁ ሚና በሚገባ ለተወጣችሁ ክልሎችና የከተማ አስተዳደሮች የአክብሮት ምስጋናዬን በፌዴራል መንግስትና በራሴ ስም ለማቅረብ እፈልጋለሁ። በአፋር ትጉሃን ክንዶች በረሃዎች ወደ ምድረገነት እየተቀየሩ መሆኑን አይተናል። የአፋር ሕዝብ በኢትዮጵያዊነት መሰረት ላይ የታነጸ በመሆኑ ከላይም ከጎንም የሚጮኸው ጩኸት ሁሉ ከዓላማው የማያነቃንቀው ጽኑ ሕዝብ ነው። እዚህ ሁላችንም ወደ ሉሲ ቦታ ስንመጣ ወደ ሉሲ ምድር ስንረግጥ ወደ አያቶቻችን መንደር እንደመጣን እንቆጥረዋለን። በአያቶቻችን መንደር ሆነን የቀደመ ታሪካችንንና የሉሲ ልጆች እና የልጅ ልጆች የተጓዙበትን ባህር አሻግረንም እናያለን። ስንመለከት ወደፊት አያሌ የብልጽግና ከተሞች በዚህ ስፍራ እንደሚያብቡም ተስፋችን እጅግ ትልቅ ነው። አስረኛውን የከተሞች ፎረም የምናጠናቅቀውም በዚህ ከፍተኛ የሚጨበጥ ተስፋ ውስጥ ሆነን ነው። አመሰግናለሁ። ክቡራትና ክቡራን አሁን ቡድናችንንም በመቀመጫችን ተነስተን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትርና የዕለቱ የክብር እንግዳችንን ሁን አቶ ተመስገን ጥሩነህን በክብር እንደተቀበልናቸው በክብር ይሸናቸዋለን።